ኢንፋክት እንዲህ ዘመቻም ተከፍቶብኝ ነበረ። ኢቤስ እንደገባው ከሪል ተመልካቾች ውጭ ሆን ብለውም በቴሌግራም እኔን በቃ በጣም መቀጥቀጥ ጀምረው ነበረ። በሜም ቀልድ ሲያስጠላ እንጨት እንጨት ነው የምትለው። በቃ በጣም እኔ እንደ ፐርሰናል፣ ምን የማንን እንጀራ ወስጄ ነው እስከምል ድረስ እስከሚገርመኝ ድረስ አታክ ነበረ። በሆነ ነገር እሰደባለሁ፣ ሊታሰር ነው ትያለሽ፣ ሆን ነገር ይመጣል፣ ማበል ይመጣል። ምን ተብለህ ታውቃለህ?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 ይህን ቪዲዮ እሱ ያሰራ ብዙ ሰዎች በሚባል ደረጃ የሶሻል ሚዲያ ንሰብስክራይብ ፎሎ እና ድርግ ምናምን ትክክል አይደለም እያሉ የራሳቸውን እይታ ሲያስቀምጡ ነበረ። እሱ ደግሞ ምን ተሰማው ወይ ደግሞ በሰዓቱ ያን በማለቱ ተጸጽተው ይሆን ወይንስ ያን የተናገረውን ንግግር ደጋግሞ አስበውበት ትክክለኛ ነው ብሎ ያመነበትን ያደረገው የሚለውን ወቸ ጉድ ላይ ቀርቦ ነበረና የተሰማውን ስሜት እንከታተል። ኢንፋክት እንዲህ ዘመቻም ተከፍቶብኝ ነበረ ኢቤስ እንደገባው ከሪል ተመልካቾች ውጪ ሆን ብለውም በቴሌግራም እኔን በቃ በጣም መቀጥቀጥ ጀምረው ነበረ። በሜም ቀልድ ሲያስጠላ እንጨት እንጨት ነው የምትለው አዘ ምናምን በቃ በጣም እኔ እንደው ፐርሰናል ምን የማንን እንጀራ ወስጄ ነው እስከምል ድረስ እስከሚገርመኝ ድረስ አታክ ነበረ። እኔ ብዙ ላይም አንድ ሁለት አየሁ። በቃ የሆነ አታክ ተከፍቷል። ስለዚህ አፍ ቱ ዎርክ ሀርድ በስራዬ አይደል የምመልሰው። የእዛኔ ወጥቼ እንጨት እንጨት ሀይልም ቀልዴ አይደል የሚዲያ ላይ ወጥቼ በስራዬ ነው የምመልሰው። አይ ዎርክ ሀርድ ግን እያያቸው አልነበረም፣ እነዚያን ፊድባኮች አንድ ሁለት። አይ ታውቃለህ፣ አላይ መስሉ ትልቁ ስትራቴጂ የእኔ እንደዚህ ስድብ አገሪቱ ላይ ዓለም ላይ ቢዘንብ እኔ ጋር አይደርስም። እኔ ጋር አይደርስም ማለት አልሰማም፣ አላይ ምን የማቀው፣ ቴክስት መወደው ሰው ሲልክልኝ ነው። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ፣ አሃ የሆነ ጫጫታ አለ ማለት ነው። ኦኬ፣ ለበለጠ እንትና ኩሪየስ አትሆን፣ በጣም አደገኛ ነገር ነው። you don't አይዱን እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው እኔ አቤልን ሪፕሌስ ያደረኩት ማለት ነው የነበረው ሄት አንደኛውን እንትኔ እሸቱም እኮ ኢቢኤስ ሲገባን ነበር እያልኩ ነው። እግዚአብሔር መላ ኢትዮጵያ የጠላህ በር ከፍተህ ስትወጣ ሁሉም ሰው እያወራብህ ምናምን የሚመስለው በጣም ቱ ማች እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው እኔ ግን ኩሪየስም መሆን አይነት ሰው ነኛው እንዳንተ ብሆን ምናሉ ምናም ብዬ ቼክ ማድረግ ሰው በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዲ ምናም ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ፣ ማይናችንን አሁን ለምሳሌ አንቺ እኔ ማስበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም ወዳቸዋለሁ። ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ። ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ። አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንፃር ብዬ ትንሽ ይቀየራሉ፣ ለእሱ ለመመቸት ብዬ ያኔ ለአንቺ መመቸት አቆማሉ ማለት ነው። ለእኔ ለሚወዱ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አቃለሁ፣ አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዘቲቭ አድናቆት ሺ ሰምቶ አንድ እንትን ጣል ስታደርግበት ስድብ ድንግት ለም ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው? ሁሌ አቦ አቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰውዬ ነው እንጂ ሪስፖንድ የሚያደርገው ለአንድ ሺህ ለሚያደንቁት አይደለም። ስለዚህ ያንን የማይንድ አሰራር ስለማያውቅ አንዱ ራሴን ፕሮቴክት ማደርገው በዚህ ሙያ አይታችኋል ብዙ ብቻ አለ። በየጊዜ የሆነ ሰው የሆነ ነገር ይነሳል። የሆነ ወቅት ላይ የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለም በቃ ርዕሱን ካወቅኩት እኔ ዝርዝሩ ያደርግልኛል። ገባ ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኛ አንዳንዴ። እኮ ጉዳዩ ሳት ገባ ሳታጠና ኢጎህንም ነው የምትነግረኝ። የሚሰራ እጅ ይቆሽሻል አይደል የሚባለው። የሚሰራ ሰው ትችት ይበዛበታል፣ አድነቆትም ይኖረዋል። ሁሉም ሰው ሊወደን አይችልም፣ ሁሉም ሰው ሊጠላን አይችልም፣ ግን ባለን በምናደርገው ነገር አስተውለን እና ነገሩን በግራም በቀኝም በደንብ አይተ እስካደረግን ድረስ እኛ ያመንበትን እናደርጋለን። ካልሆነ ሁሉንም ለማስደሰት በምንጥርበት ሰዓት እኛ ራሳችን እናጣለን። ስለዚህ አለ እሸቱ፣ ያመንኩበት አደርጋለሁኝ፣ አስተያየትም እቀበላለሁኝ። ከዛ ውጭ የሚዲያ ሰው ስትሆን እንደዚህ አይነት ነገር ያጋጥመዋል ነበር ያለው እሸቱ። አንዴም ሁለቴም በአመት ሊያጋጥም ይችላል። አንተ ግን የሚወዱን ሰዎች ጋር አብረን ለመቀጠል ራሴ መጠበቅ አለብኝ ወይ እንዴ፣ መጠበቅ አለብኝ። ስለዚህ እንደዚህ አይነት ነገሮችን ምንም ነው የማለ ነው። ማናጀሬ ስራዊ ይሄ ነው ያነባል። እሱ እንደ ፊውዝ ነው ለእኔ እሱ እየተቃጠለ እኔን ይጠብቀኛል። ማስተካከል ያለብኝ ነገር ሲኖር ደግሞ እኔን ስሜቴን በማይጎዳ መልኩ አስተኮ ይነግረኛል። እኔ ማስተካክላለሁ። ከዛ ውጭ እንዲህ አይነት ነገር በሚፈጠርበት ሰዓት እየተከታተልኩ ከስር ከስር እማይ ወይ ደግሞ የማነብ ሰው አይደለም። ምንም ከቤተሰብ ራሱ ቢመጣ ነበር ያለው አልሰማም አ እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣና ስድቡን፣ ጥላቻውን አይደለም ይነግረኝ፣ ፊልተር አድርጎ እሺ፣ ይህን ነገር ማስተካከል አለብን ይለኛል። አስተካክላለሁ። አገኘሽ ለማስተካከል ብያንን አላይ አለኝ። ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ ማናጀር ማለት እንደ ፊውዝ ነው እሱ ይቃጠልና እቃውን ያተርፈዋል አይደል እሱ ጨጋሮ ቢቃጠልም ግን እኔን ያተርፈኛል ለምን እኔ አቢውዝ መሆን የለብኝማ በተመረዘ ጭንቅላት መጥቼ ነገ ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝን ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ሊስት ቆይ ማንነትን መቀጠል ከፈለግ አድናቆቱንም ጩኸቱንም ሰምተ ብጥ ማለት ሪአክት ማድረግ የለብህም። ወይኔ ያለአንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደርጋችሁልኝ፣ አልመጣም እንትን ካልከፈላችሁኝ ማለት የለብህም። ሲሰድቡ ደግሞ አፈር አባባ ብላ ሲሉ ውይ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሶ ባላንስ ማድረግ ይፈልጋል። ጋይድ ማድረግ ያለበት መንገዱ አይደለም። ወንደር አደርጋለሁ ካለፈ በኋላ ምን ብለውኝ ይሆን፣ ምን አውርተው ይሆን? ማዘር ተጨንቃ ስደውል፣ ሰው ተጨንቆ ሲነግረኝ አቋርጣለሁ። እህቴ ደውላ አንድ ጊዜ ነው እሸቱ ታሰረ ምናምን ደውላ እኔ ስልኩን ለሚስቴ ሰጥቷት፣ ገብቶኛል ስለዛ ጉዳይ እንደሆነ ማለት ነው። ከቤተሰብ እንኳን አልሰማ this is the only way i pro i protect my mind. እንዳልኩሽ ነው ፎርማሊ ማናጀሪያ አጣርተው አምጥቶ ቁጭ ያደርግልኛል። ስለዚህ በአንቺ ስሜት በአንቺ እልህ ልክ አልሰማም። ያን አንዳንድ ጊዜ የህይወት ልምድ ለመውሰድ እድሜው ትልቅ መሆን የለበትም። በጣም የሚሰራ ሰው ከሆነ ሲሰራ የህይወት ውጣ ውረድ ያያልና ከዛ ሰው መማር ያለብንን ከዛ ሰው ተቸረረገን ማያዝ አለብን። እሸቱ ከሰሞኑ ወከባ፣ እንዲህ አይነት ነገር ያጋጥማል የሚለውን እኔ ተረድቻለሁ። ምክንያቱም የሚወዳለን የሚጠላለን እኛ ራሳችንን አሳምነን ትክክል ነው ያለውን ይዘን እስከሰራን ድረስ የማይወዱትም ሊኖር ይችላሉ። ግዴታ እነዛን ለማስደሰት ደግሞ ወደማይወዱት ሳይድ ስናደርግ የራሳችንም የሚወዱን ሰዎች እናጣለን። በተለይ ደግሞ የሚዲያ ሰው ስኖር ማለት ነው። ስለዚህ ራሳችንን እንሆን፣ አክባሪዎቻችንን እናክብር እና እሱ ፉጎን ሳይሆን እሱ ኢትዮጵያዊ ነው። ከሙስሊምም ጋር አብሮ ይኖራል። ሙስሊምንም ያከብራል። እምነትን ይዞ ከሀቅ ጋር ይኖራል። እምነቱ ኦርቶዶክስ ነው በቃ መስጊድም ቤተክርስቲያንም ያሰራል። እኔ የተረዳሁት እሸቱን ይህንን ነው። ነዛ ላይ ያዘጋጀላችሁ ቪዲዮ የሚመስል ነበር። አስተያየታችሁን አሁንም በጨዋ ደንብ ጻፉሉ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ።